በስም አ ወልዶ መንፈስ ቅዱስ አዶ አምላክ አሜን። የሰኔ ጎልጎታ አንድ አምላክ በሚሆን በአቦ ወልዶ መንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽህት የምትሆን የብርሃን እናቱ እመቤታችን እግዝትነ ማርያም በሰኔ ሀያ አንድ ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከእኔ ተወልደህ ጡቶቼንም ጠብተህ በግዘ ህፃናት ብታድግ ሰማይና ምድር አይችሉህም፣ እኮን አለም የዓለም ዳርቻዎች አይወስኑህም፣ ምድርም ልትሸከመህ አትችልም። ቀላያት አብህርትም ከጥልቀታቸው የተነሳ የክረምት ማዕበልም በፍኝህ አይመሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህና ገረድህ የምሆን በማሕፀኔ ዘጠኝ ወር ከአምስት ቀን ተሸክሜሃለው ጡቶቼንም አራት ዓመት እየጠባህ እየተመገብ ካድግሃልና እለምናሃለው፣ ማልዳሃለው። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባይ አዘዬ አራት ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና፣ አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ የጸሎቴን እና ልመናዬን ስማኝ። አቤቱ ማሐፀኔን ዓለም አድርገህ ዘጠኝ ወር ከአምስት ቀን የተሸከምኩህን አቤቱ፣ በቁርና በብርድ ወራት በቤተልሔም ከኔው መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን፣ ስለአንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ሀጣንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሀሳብ ትፈጽምልኝ ዘንድ በዚህች ዕለት በዚችም ሰዓት አስራ ሁለት የብርሃን መላእክትን ሁለት የቅርታ መላእክትን፣ 24 የምሕረት መላእክት ከኔ ጋር ቁመው የልቦን አይን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባህሪ ሀባትህ ቃል ኪዳን ትገባልኝ ዘንድ ማልድሃለው ልጅ ወዳጅ ሆይ ሰማይና ምድር ተራሮችና ኮረብቶች፣ ሰውና መላእክት፣ ፀሐይ ጨረቃና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባልኝ ዘንድ ማ ል ልጅ ወዳጅ ሆይ የአብ የባህሪ ህይወቱ የሆነ ከአብ በተገኘ የአንተም የባህር ህይወት በሆነ ከአንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለው ልጄ ወዳጄ ሆይ። ሰማይና ምድር ሊወስኑ የማይቻላቸው አንተን ዘጠኝ ወር ከአምስት ቀን የተሸከመች ማሕፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለው ልጄ ወዳጄ ሆይ። አራት ዓመት ወተታቸውን እየጠባህ እየተመገብክ ባሳደጉህ ሁለቱ ጡቶቼ ቃል ኪዳን ትገባልኝ ዘንድ ማልድሃለው ልጄ ወዳጄ ሆይ። ለብዙሃት አይንቲሆሙ በተባሉ ጸወርተ መንበርህ ኪሩቤል በፍርሃትና በረአድ እየተንቀጠቀጡ መንበርህን በሚሸከሙ አንተን ባዘለችህ ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልዳህ አለው። ልጄ ወዳጅ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጅ ሆይ አንተን ይገድሉሃል እያልኩ ሳስብ ከአይኖቼ እንደሰን ውሃ እየፈሰሱ በክብርት ስጋ ላይ በወረዱ ትንባዎቼ ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጅ ሆይ ምን ምን ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጅ ሆይ ከአንተ ጋር ቃለ ቃለ በተነጋገረ አንደበቴ ሱራፊ ኪሩቤል ድምፅህን ሰምተው ተጸንተው ለመቆም የማይቻላቸው ጥቁማት ቃላትህን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅለህ በተጣልክበት ዋሻ ወይም በረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ መልአከ ምክር በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድህን ዜና ምስራቸው ነግረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጅ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ ወሳዳ ከኤል መላክ ቃል ኪዳን ጻድቅና ትሁት በሆነ በሰላት ያል መላክ ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ አርባቱ እንስሳ ኪሩቤል ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ ሀያ አራቱ ካህናት ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፋጠኑ ዘጠና ዘጠኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ እለምንሃለሁ። ልጄ ወዳጄ ሆይ እልፍ ሆነው በፊት በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በቀኝህ በሚቆሙ እልፍ ሆነው በግራህ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በመንበረህ ዙሪያ በሚቆሙ እልፍ አላፋት ትጓን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ፣ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ፣ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ፣ በሰማይ ተድላ መንበርህ በእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት ሀገርህ ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድማል ማል ዳለው። ልጅ ወዳጅ ሆይ በደብረ ዘይት በበዓተ መንግስትህ በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድማል ማል ዳለው። ልጅ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትህትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድማል ዳለው። ልጄ ወዳጅ ሆይ በተቸነከሩት እጆች እና እግሮች በቅዱስ ሥጋና በክቡር ደምህ ቃል ኪዳን ትገባልኝ ዘንድ ማልዳለው። ልጄ ወዳጅ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ ማልዳለው። ልጄ ወዳጅ ሆይም ሶስት ሌሊት ሶስት መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ አዳምን ከነልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተህ በሶስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋናም ወደ ሰማይ በማድረግህ ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ ይህን ዓለም ለማሳለፍ ዳግመኛ በምት በመምጣት ዳግመኛ በመምጣትህ ነዶ ላይ እሳት በሚጋርድህ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድማ ልዳለው። ልጄ ወዳጄ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንኖ አድኖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድማ ልዳለው። ልጄ ወዳጄ ሆይ ጼቃና ሴቃ በተባሉ ስሞችህ ቃል ኪዳን ትገባልኝ ዘንድማ ልዳለው። ልጄ ወዳጄ ሆይ ጠላትን በሚያቸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ ማል ዳሃለሁ ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስምህ፣ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ ማል ዳሃለሁ ልጄ ወዳጄ ሆይ ሳዶር አላዶር፣ ዳና፣ ታዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀልህ ቃል ኪዳን ትገባልኝ ዘንድ ማል ዳሃለሁ ልጄ ወዳጄ ሆይ ከኔ ጋር ቆመህ የልቦናየን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ ማልዳለሁ። በዳግመኛም በዚች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን መሀይ በሚወድ በአንተም ስልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከስጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስም ቃል የተፈቱና ነፃ የወጡ የሆኑ ዘንድ ማልዳለሁ። ልጄ ወዳጅ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ ለምናለሁ፣ ማልዳለው። ከመዓር ከወተት ይልቅ ስምዋ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ ዘጠና ዘጠኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስ ከፀሐይ ከጨረቃ ሰባት እጅ የሚያበራ ሰባት እጅ የሚያበሩ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፋት ወትልፊት አላፋት መላእክት በግራ በቀኝ ተሰልፈው ወረደ። መቤታችን ማርያምም ይህን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ ማደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? ዘጠኝ ወር ከአምስት ቀን በማሕፀንሽ የተሸከምሽኝ አይደለምን አላት። ብሩክት ማርያምም እንዲህ ስትል መለሰችለት። ቀድሞ በዚህ አኳኋና ላይ የውም የሰውን ስጋ ለብሰ በግዘፈ ስጋ በማህፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንን መለሰ እንዲህም ማላት ወላጅ እናቴ ሆይ ዘጠኝ ወር ከአምስት ቀን በማፀንሽ የተሸከምሽኝ በጀርባሽ የሚያዘልሽኝ ከመዓር ከስኳር ይልቅ የሚጣፍጥ ከበረዶ የነፃ ከገነት ፈሳሽ ውሃም ንጹህ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ ነው የለመንሽውን ሁሉ የምትሽውንም ሁሉ ፈጽምልሻለሁና። ቡሩክት መርገመ ነፍስ መርገመ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት። ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባ መጠጊያ፣ አንተነ እምነቴም በአንተ ላይ ነው። ገና በእናቴ ማህፀን ሳለሁ አንተ ጠበቅከኛ ጸናሃኝም፣ ለሁልጊዜም መታሰቢያ ና አለኝታዬ አንተነ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ ማዊ በሚሆኑ መንፈስ ቅዱስን ፈቃድ ከእኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደ ያንደበቴንም ቃል አድምጥ። እኔ ወላጅ እናት ማርያም የምነግረንም ሁሉም መታሰቢያን ስለሚያደርጉ በስሜም ቤተክርስቲያንን ክርስቲያንን ስለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለእኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልበሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘው የሚጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የህይወት እንጀራ ብላው ሰማያዊ በሆነ በማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የህይወት ውሃ ጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ያስደስተና ያጽናና ስለ ስሜ ብለህ አስደስተ ዕድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍት፣ የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምነው ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን አይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስም የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ የሆኑ ዘንድ ለምናለው ማልድሃለው አስበው። መታሰቢያን ያደረገ ዝክሪን ያዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችን ይሁን ይደ እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግስተ ሰማያት ንጹህ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ህይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ ባልጋ ላይ በተኛ ጊዜ የጎበኘዋለሁ። ከዚህ ከሚያልፈው አለም ወደማያልፈው አለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ። በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘው ወይም ለተራቆጠ ያለበሰ በሰው እጅ ያልተፈተልና ያልተሰራ ህብሩ እጹብ ድንቅ የሆነ የህይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የህይወት አክልም አቀዳጀዋለሁ። ስለ አንቺም ብሎ ከእለት ጉርሱ ለተራቢ ያበላ ምድራዊ አይደለ ሰማያዊ የሆነ የህይወት እንጀራ ብለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው ህይወት ውሃ አጠጣዋለሁ ስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባት የፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በህይወት መጽሐፍ ስሙን እጽፈዋለሁ። ስለአንቺ መብራት ዘይት፣ እጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ ሰባት እጅ የሚያበራ መብራት በመንግስት ሰማያት አበራለታለሁ። ንጹህ መዓዛ እጣንም ለሰጠ መዓዛውን ምሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራዊያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምህረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ሆን ስምሽ በተጠራበት ሰልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛሩላጆችም ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለመ ሀይላይ ጋር ደውም ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም በሌሊትም በህልም የሚያስደነግጡ በመዓልት በእሾ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላትንታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በማፍ በምፋቅ በቃሪ የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመሰሉ በልብ ህመም ወይም በሆድ ቁርጠት የሚመሰሉ በንዳድ ወይም በወባ በማንቀጥቀጥም ቢሆን የሚመሰሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአዋፍም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በውርጭ በነፋስ ንውፅውፅታ ኃይል ወይም በውሻ መንከስ የሚመሰሉ በእፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃንም የሚመሰሉ እንዲህ ሁሉ አይቀርቡም። ይህችን መጽሐፈ ጸሎት በንጹህ ሕሊና በቅን ልቡና የያዘ የቡዳ አይና ያስፈራውም። ይህች መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች ወይም ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ ኩኩባ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምን ቢሆን ቢታምም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽህና ለሚይዛት ሁሉ በደዋ አድነዋለሁ ከደዌው አድነዋለሁ። ከሚያስጨንቅ ችግርም እፈውሰዋለሁ፣ እሰውረዋለሁ። ደዌውም ለህይወትና ለጤናም ቢሆን እኔ ፈጠኝ ያነሰዋለሁ። ኃጢአትን ቢኖርበት ይሰረይለታል። ደዌው ለሞት የታዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ፣ ነፍሱንም በክብር ተቀብሎ ወደ እኔ ያመጧታል። ከሶስተኛው ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጸዋጋና ጋንን ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕሪ አባቴ አብ የባህሪ ህይወቴ የእውነት መንፈስ ጰራቅሊጦስ ወደ እሱ እንመጣለን። አስራ ሁለቱ ሊቃነ መላእክትም ከዝርግፉ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅም በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ አምስተኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳትን አሻግረዋለሁ። ወደ መንበረ መንግስት የማቀርበዋለሁ። መንፈሳዊያን የሰራዊት መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽህና እየጸለ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽ ምን መቶ በጎች ያሉት ሰው ከመቶ አንዲቷ ብትጠፋበት ዘጠና ዘጠኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትን ጊዜ በትከሻው ተሸክሞ ካልጠፉት ከዘጠና ዘጠኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹንም ጠርቶ የጠፋችው በግ የተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ሀጥ ሰው በሰማይ ታላቅ ደስታ ይደር እንደሚደረግ ሁለተኛ ሜችን መጽሐፍ በሚደገምባትና በሚይዛት በሚደግምባትና በሚይዛት ሰው ሰማያውያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው በተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ ከባህር አባቴ ከአብ ከባህር ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህች ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ ድንቅጥቅጥ በየአይነቱ በሽታ ሁሉ አይቀርቡም። ይህችን የጸሎት መጽሐፍ በንጹህ ለያዛት እሱል እሱን ልጆቹን፣ ገንዘቡን፣ ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹህ ልቡና በቅን ሃይማኖት ያለ ጥርጥር በማያ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡን ፈቃድ አድርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ወይም ተስፋ ሰጠሁሽ። ብሩክት መርገመ ስጋ መርገመ ነፍስ የሌለባት በቤታችንም ልጄ ወዳጄ ሆይ የምትለኝ ሁሉ እውነት እንደሆነ አምናለሁ አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ ቃል ኪዳን ገባሁልሽ አላት። መላከ ምክሬ በሆነው በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው ስድስት በሆነ ምሉ አና አይንት በሆኑ መንበሬን በሚሸከሙ አራቱ እንስሳት ወይም ኪሩቤል ቃል ኪዳን ገባሁልሽ። አናዋሪን በአንድነት ቅዱስ ቅዱስ ቅዱስ እያሉ እያመሰገኑ መንበሪን በሚያጥኑ በሀአቱ ከአነት ሰማይ ሱራፌል ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በግራ በሚቆሙ እልፍ ሆነው በፊቴ በሚቆሙ በመላእክት ቃል ኪዳን ገባሁልሽ። በእልፍ አላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነው በአዳም በልጆቹም በአቤልና በሴት በቃይናን በመላልኤል ቃል ኪዳን ገባሁልሽ። በሄኖክ በሄኖስ በያሬድ እና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባህሬ በባህሬ በኖህ ቃል ኪዳን ገባሁልሽ ሁልሽ የትእዛዝ የጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በአስራ ሁለት ነገር ከፍየ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና በቢንያም በሌዊና ይስሐኮር በአስራ ሁለቱ ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙት አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። ዘጠኝ ወር ከአምስት ቀን በተቀመጥኩባት ንጽህት በሆነች ማሐፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጹህነቱ ከሄዶ ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ህግን ባስተማሩ አስራ አምስቱ ነቢያት፣ ሄሮድስ ባስገደላቸው አስራ አራት እልፍ የቤተልሔም ህፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበኩ ሐዋርያት፣ ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ ሰባ ሁለቱ አርደት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ፣ የእግሬ መረገጫ በሆነችው ታታዊት ምድር ቃል ኪዳን ገባሁልሽ። እንደ ነደ እሳት በሆነ የእሳት መጋረጃ፣ የፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩባት በተሰቀልኩበት እፀ መስቀል እጅና እግሬ በተቸነከረበት ቀኖት ወይም ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በህማሜና በሞቴ ሶስት መዓልት ሶስት ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሶስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በአርባኛው ቀን ወደ ሰማይ በማድረጌ የዳግመኛ ዓለምን ለማሳለፍ ታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። ሙሽራ ምሳል በሆነች በቅድስት ቤተክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት፣ ለሰው ልጅ ደህንነትን የምታስገኝ ትንሣኤንም የገለጽኩባት በሰን በተክርስቲያን ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግስቴም በመቃብሬ ቦታ በጎልጎታ ንጹህ ብሩ በሆነ ደምግባትሽ፣ ንጹሀት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ በአንቺ ስምም በሚቀደስበት ታቦትን የረባለው መስዋዕቱን ማሸታለው እንደ አቤልም መስዋዕት እቀበለዋለሁ። መርገመስጋ መርጋው ነፍስ የሌለባት መቤታችንም መለሰችለት አንተ ብሩክነ ሰማያዊ አባትህም ብሩክ ነው፣ የባህሪ ሕይወትህ መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባሃል። ለቸር አባትህም ምስጋና ይገባል። ማሄ ለሚሆን ለመንፈስ ቅዱስ ምስጋና ይገባል። አሜን። ዛሬም ዘወትርም ርም እስከ ዘላለሙ ድረስ። ጌታችን ኢየሱስ ክርስቶስ ለእናቱ ይህን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አድረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች እንዲህ እያለች፣ አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግሥትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጸን ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤታችን ማርያም ሆይ በዚህ ቃል ኪዳነች ከተንኮለኞች ሰዎች እጅ ከጸዋ ጋና ጋር እንትመከራ እኛን አገልጋዮች ሽን ሁላችን ማድኝን። አሜን። ስብሐት ላወልዶ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ከእመቤታችን ረድኤት በረከቱ አንጣን ፍቅሮን ያሳትፈን። አነሳስተው ያስጀምረን አስጀምሮ የሚያስፈጽምን አምላካችን ልዑል እግዚአብሔር ክብር ምስጋና ደርሱ ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን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 ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅር አንድነት፣ የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር። ይቆየን።